የአንድ ዓመትን ዋጋ ማወቅ ከፈለክ ይላል። የአንድ ዓመትን ዋጋ ማወቅ ከፈለክ አንድ ዓመት የደገመን ተማሪ ጠይቅ። የአንድ ወርን ዋጋ ማወቅ ከፈለክ ያለ ወሩ የወለደች እናትን ጠይቅ። የአንድ ሳምንትን ዋጋ ማወቅ ከፈለክ በየሳምንቱ የሚታተም ጋዜጣን የሚያሳትም ተቋም ሄደ ጠይቅ። የአንድ ቀንን ዋጋ ማወቅ ከፈለክ የወሳኝ ፈተና ውጤት ነገ ለመስማት የሚጠብቅ ተማሪ ጠይቅ። የአንድ ሰዓትን ዋጋ ማወቅ ከፈለክ ለመገናኘት የተቀጣጠሩ ትኩስ ፍቅረኛሞችን ጠይቅ። የአንድ ደቂቃን ዋጋ ማወቅ ከፈለክ አውቶቢስ ለትንሽ ያመለጠውን ሰው ጠይቅ። የአንድ ሰከንድን ዋጋ ማወቅ ከፈለክ መኪና አደጋ ለትንሽ ያተለ ያመለጠን ሰው ጠይቅ። የአንድ ሚሊ ሰከንድን ዋጋ ማወቅ ከፈለክ በኦሎምፒክ ሩጫ ለጥቂት የተቀደመን ሰው ጠይቅ። እዚህ ጋር ጻፊ አንድ ወሳኝ መልእክት እያስተላለፈ ነው። አንድ ሰው የጊዜ አጠቃቀም ክህሎቱን ለማሳደግ መጀመሪያ ስለ ጊዜ ያለው እሳቤ መቀየር እንዳለበት እየተናገረ ነው። የአንድ ዓመትን ዋጋ ማወቅ ከፈለክ የደገመን ተማሪ ጠይቅ ሲል የደገመ ተማሪ ጋር ስለ ጊዜ ለየት ያለ አመለካከት እንዳለ እየነገራችሁ ያለ ወራ የወለደች እናት የአንድ ወር ዋጋ ምን ያህል እንደሆነ የአንድ ወር ብቻ አለም በነገራቸው የአንድ ሳምንት ዋጋ ምን ያህል ትልቅ እንደሆነ ትነግራችኋለች። አገራችን አይታችሁ ከሆነ ብዙ ጊዜ ቋንቋችን በጣም የተገደበ ቋንቋ፣ አማርኛ በተለይ በጣም ብዙ ነገሮችን ጨምቆ የሚናገር ቋንቋ ነው። አንዳንድ ጊዜ ሰምታችሁ ከሆነ ላ እኛ አንድ ነገር ብለን የምንገልጸውን ነገር በግሪክ በላቲን፣ በምነኛ ሶስት አራት ቋንቋዎች ይኖርታል። እንደዚህ ሁሉ ጸሐፊው ጊዜ ለምሳሌኛ ወይ ጊዜ እንለዋለን ወይ ሰዓት እንለዋለን። በዛ መንገድ ነው የምንገልጸው። ከዛ ያለፈ ነገር የለም። ግሪኮች ግን ጊዜ የሚለውን ሀሳብ አንዳንዴ ክሮኖስ ብሎ ይገልጹታል። አንዳንዴ ደግሞ ካይሮስ ብሎ ይገልጹታል። ጊዜን በሁለት መንገድ እንደሚገልጹት መጽሐፉ ይናገር። ምንድነው ክሮኖስ? ምንድነው ካይሮስ? ምክንያቱም ጸሐፊው ጊዜ የሚባለውን ሀሳብ ሲያብራራ ከክሮኖስ እና ከካይሮስ አንፃር ተነስተው ነው የሚያ ሰላም፣ እንዴት ናችሁ ውድ የቡክቶክ ፊራ ቤተሰቦች? ፊራ ነኝ። ይህ ደግሞ ሳምንታዊ የመጽሐፍ ዳሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሳ እናደርጋለን። ዛሬም እንደተለመደው በአዲስ መጽሐፍ ተመልሻለሁ። መጽሐፉ እንደምትወዱት አብራችሁኝም እንደምትቆዩ አልጠራጠርም። አብራችሁ ቆዩ። ለዛሬ ፕሮግራም እንድናየው የመረጥኩት መጽሐፍ እስካሁን ይመስለኛል የመጀመሪያው አማርኛ መጽሐፌ ነው በዶክተር ኢዮብ ማሞ የተጻፈውን የጊዜ አጠቃቀም ጥበብ የሚለው መጽሐፍ ነው። ይህ መጽሐፍ እንግዲህ የምታውቁ ሰዎች ካላችሁ በተለይም ደግሞ ዶክተር ኢዮብ ማሞን የምታውቁ ሰዎች ካላችሁ ሀገራችን ውስጥ ትልቅ የሚባል በተለይ ቀደምት ከሚባሉ የፐርሰናል ዴቨሎፕመንት ላይ ትኩረት የሚያደርጉ ማኔጅመንት ላይ ሊደርሽፕ ላይ ትኩረት የሚያደርጉ መጽሐፎችን በመጽሐፍ የሚታወቅ ሰው ነው። ዶክተር ኢዮብ ማሞ የተለያዩ መጽሐፎች አሉት። በዚህ ጀመረን ካልሳሳትኩኝ ወደ 24 የሚሆኑ መጽሐፎች አሉት። እነዛን መጽሐፎች በጊዜ ሂደት እንደምናዳስሳ እናደርጋቸዋለን፣ ግን ዛሬ ከዚህ መጽሐፍ እንጀምራለን የጊዜ አጠቃቀም ጥበብ የሚለውን መጽሐፍ። መጽሐፉ እንግዲህ በጣም ብዙ ሀሳቦች ያነሳል። በጣም ብዙ ምዕራፎች አሉት። በጣም ብዙ ደግሞ ክፍሎች አሉት። ክፍሎች ስር በጣም ብዙ ምዕራፎች አሉት። ሁሉም ውስጥ ከገባን መውጣት ስለሚያስቸግረን፣ እንደው መጽሐፉ የመጽሐፉን ሀሳብ ይጠቀልላል ብዬ የማስባቸውን ሀሳቦች ቀለል አድርጌ ለማንሳት እሞክራለሁ። ገና መጽሐፉ እንደከፈታችሁ ጻፊው አንድ ወሳኝ የሚባል ሀሳብ ከማንሳት ይጀምራል። ምንድነው ሀሳብ ዓለማችንን ያስተሳሰረ አንድ ትልቅ ስርዓት አለ ከሚል ሀሳብ ይጀምራል። ወይም ደግሞ ዓለማችን ስላስተሳሰረ ስለ አንድ ትልቅ ስርዓት ይናገራል። ይሄ ስርዓት የተለያዩ ሀገራት እርስ በርስ እንዲፈላለጉ ያደረገ ስራ ነው። ደካማ የሚባለው ሀገር በጣም ጠንካራ ከሚባለው ሀገር እኩል ዲፕሎማሲያዊ ግንኙነት እንዲያደርግ የሚያደርግ እርስ በርስ እንዲፈላለጉ የሚያደርግ አንዳንዴ በጣም ደካማ የሚባሉ ሀገሮች ከዜሮ ተነስቶ ከፍ እንዲሉ የሚያደርጋቸው ሀገሮች ሀጉራትንም ጨምሮ እርስ በርስ እንዲፈላለጉ የሚያደርግ አንድ ትልቅ ስርዓት ወይም ደግሞ አንድ ትልቅ ሲስተም አለ። ይሄ ሲስተም በመጽሐፉ አገላለጽ ኢኮኖሚክስ የሚባል ሲስተም ነው። ኢኮኖሚ የሚባለው ነገር የተለያዩ ሀገራት እርስ በርስ እንዲፈላለጉ ያደርጋቸዋል። ይህም ደግሞ አንድ ሀገር እንደ ቀልድ የሚገኘውን አንድ እንደ ተራ እንኳን ሊገኝ የሚችለውን ነገር ሌላ ሀገር ጋር ያ ነገር ስለሌለ ውድ ያደርገዋል። ይሄ ሀገር ይህን ነገር ፈልጎ እዛ ይሄዳል። ለምሳሌ በማዕድል ልትወስዱ ትችላላችሁ። አንዳንድ ሀገር ጋር እንደ ቀልድ የሚገኝ መሬት ላይም እንኳን ሊገኝ የሚችል አይነት ማዕድን ብዙ ሳትለፉ ልታገኙት የምትችሉት ማዕድን ሌላ ሀገር ጋር ስለሌለ ይህ ማዕድን ስለሚፈልግ ሀገር ከዚህኛው ሀገር ጋር አንድ ላይ እንዲሰራ ያደርገዋል። ሰው እህልም ፈልጎ እርስ በርስ ግንኙነት እንዳላቸው ታውቃላችሁ። በጣም ትልቁ የሚባለው ነዳጅ ተፈልጎ ሀገራት እርስ በርስ ግንኙነት አላቸው። ይሄ በጣም ትልቅ የሚባለው ስርዓት፣ ይሄ በጣም ትልቅ የሚባለው ኢኮኖሚክስ የሚባለው ነገር አንድ ሀገር ላይ በቀላሉ የሚገኝን ነገር ዋጋ እንዲኖረው ያደርጋል። አንድ ሀገር ጂዲፒው እንዲያደርግ ያደርጋል። አገር እንዲያድግ እንዲለወጥ ያደርጋል። ለምንድን ነው ሀሳብ የሚያወራው ካላችሁ፣ ጸሐፊው ልክ እንደነዚህ ነገሮች ሁሉ በጣም ውድ እንዳልናቸው ነገሮች ኢኮኖሚክስ የሚባለው ነገር አንድን ድንጋይ በጣም ውድ እንዳደረገው ሁሉ በጣም ትልቅ የሆነ ለሰው ልጆች ሁሉ የተሰጠ አንድ ትልቅ ስጦታ አለ። ከማድን የሚበልጥ ከአንዳንዴ ከምግብ እናስበልጠው፣ እንዴት ነው ብቻ፣ በጣም ውድ የሆነ ነገር አለ። ምንድን ነው ይሄ ነገር ካላችሁ፣ ጸሐፊው መጽሐፏ ላይ መታያት ይቺ ቃል ነች፣ ጊዜ የሚባለው ነገር አንድ ሰው ምን አለ፣ እዚህ ዓለም ላይ በጣም ውድ የሚባሉ ነገሮች እንዴት ነው፣ ልብስ እስከሆነ ጊዜ እስከሆነ ያህል በጣም አሪፍ የሚባል ልብስ አለ። በጣም እየተወደደ ሄዳል። በጣም በቃ ማጠብቁት አይነት ብር የሚወጣላቸው ልብሶች አሉ። ሄዶ ሄዶ የሆነ ሰዓት ላይ ዋጋ እንኳን ሊወጣላቸው የሚያስቸግሩ አይነት በጣም ልብሱ ትልልቅ ልብሶች አሉ። ለምሳሌ ትልልቅ የሞቱ አርቲስቶችን አይታችሁ ከሆነ አላውቅም፣ ልብሳቸው ዋጋ የለውም እስካሁን ሰዎች በጣም ብዙ ቢሊየን እየተጫረቱ እንትን ይላሉ። ከዛም በጣም ከፍ ያለ በጣም ውድ የሚባሉ ነገሮችን ካያችሁ በነፃ የምታገኟቸው ነገሮች ናቸው አየር በነፃ ነው ጊዜ በነፃ ነው ጸሐፊው ምን ይላል በጣም ውድ የሚባሉ ነገሮች በነፃ ስለተገኙ አብዛኛውን ጊዜ ሰዎች ፎር ግራንትድ እንወስዳለን ወይ ደግሞ እንደቀላል ነገር እንደተራ እንወስዳለን ጊዜም ከዛ መሀል አንደኛው ግን ይላል ጸሐፊው ይህ መጽሐፍ የምታውቁ ሰዎች ካላችሁ ጸሐፊው በዚህ አባባል ይታወቃል ጊዜ ተራ እንዳልሆነ ለማሳየት የአንድ ዓመትን ዋጋ ማወቅ ከፈለክ ይላል የአንድ ዓመትን ዋጋ ማወቅ ከፈለክ አንድ ዓመት የደገመን ተማሪ ጠይቅ የአንድ ወርን ዋጋ ማወቅ ከፈለክ ያለ ወሩ የወለደች እናትን ጠይቅ። የአንድ ሳምንትን ዋጋ ማወቅ ከፈለክ በየሳምንቱ የሚታተም ጋዜጣን የሚያሳትም ተቋም ሄደ ጠይቅ። የአንድ ቀንን ዋጋ ማወቅ ከፈለክ የወሳኝ ፈተና ውጤት ነገ ለመስማት የሚጠብቅ ተማሪን ጠይቅ። የአንድ ሰዓትን ዋጋ ማወቅ ከፈለክ ለመገናኘት የተቀጣጠሩ ትኩስ ፍቅረኛሞችን ጠይቅ። የአንድ ደቂቃን ዋጋ ማወቅ ከፈለክ አውቶቡስ ለትንሽ ያመለጠውን ሰው ጠይቅ። የአንድ ሰከንድን ዋጋ ማወቅ ከፈለክ ከመኪና አደጋ ለትንሽ ያመለጠን ሰው ጠይቅ። የአንድ ሚሊ ሰከንድን ዋጋ ማወቅ ከፈለክ በኦሎምፒክ ሩጫ ለጥቂት የተቀደመን ሰው ጠይቅ። ጻፊ ሐሳቡን ከዚህ የሚጀምረው ጊዜ የሚባለው ነገር እንደምናስበው ተራ እንዳልሆነ ለማሳየት ያለ ወር የወለደች እናት የአንድ ወር ዋጋ ምን ይል? የአንድ ወር ብቻ በነገራችን የአንድ ሳምንት ዋጋ ምን ይል? ትልቅ እንደሆነ ትነግራቸዋለች። ግን እዚህ ጋር ጻፊ አንድ ወሳኝ መልእክት እያስተላለፈ ነው ምንድነው የሚያልክ የሚያስተላልፈው? አንድ ሰው የጊዜ አጠቃቀም ክህሎቱን ለማሳደግ መጀመሪያ ስለ ጊዜ ያለው ህሳቤ መቀየር እንዳለበት እየተናገረ ነው። የአንድ ዓመትን ዋጋ ማወቅ ከፈለግ የደገመን ተማሪ ጠይቅ ሲል የደገመ ተማሪ ጋር ስለ ጊዜ ለየት ያለ አመለካከት እንዳለ እየነገራችሁ እና ጻፊው አንድ ሰው የጊዜ አጠቃቀም ክህሎቱን ማሳደግ ከፈለገ፣ እንደ ክህሎት አድርጎ ነው መጽሐፉ ላይ የሚጠቅሰው፣ የጊዜ አጠቃቀም ክህሎቱን ማወቅ ከፈለገ መጀመሪያ ስለ ጊዜ ያለውን አመለካከት ማወቅ አለበት። እሺ። ጊዜ ማለት ምን ማለት ነው? ጸሐፊው ጊዜን እንዴት ይገልጸዋል? ጸሐፊው ምን ይላል? ሀገራችን አይታችሁ ከሆነ ብዙ ጊዜ ቋንቋችን በጣም የተገደበ ቋንቋ ነው። አማርኛ በተለይ በጣም ብዙ ነገሮችን ጨምቆ የሚናገር ቋንቋ ነው። አንዳንድ ጊዜ ሰምታችሁ ከሆነ አላውቅም እኛ አንድ ነገር ብለን የምንገልጸውን ነገር በግሪክ በላቲን በምነኛ ሶስት አራት ቋንቋዎች ይኖሩታል። እንደዚህ ሁሉ ጸሐፊው ጊዜ ለምሳሌኛ ወይ ጊዜ እንለዋለን ወይ ሰዓት እንለዋለን። በዛ መንገድ ነው የምንገልጸው። ከዛ ያለፈ ነገር የለም። ግሪኮች ግን ጊዜ የሚለውን ሀሳብ አንዳንዴ ክሮኖስ ብሎ ይገልጹታል። አንዳንዴ ደግሞ ካይሮስ ብሎ ይገልጹታል። ጊዜን በሁለት መንገድ እንደሚገልጹት መጽሐፉ ይናገራል። ምንድነው ክሮኖስ? ምንድነው ካይሮስ? ምክንያቱም ጸሐፊው ጊዜ የሚባሉን ሀሳብ ሲያብራራ ከክሮኖስ እና ከካይሮስ አንጻር ተነስቶ ነው የሚያብራ። እሺ ከክሮኖስ ልጀምር። ጊዜ እንደ ክሮኖስ ስንገልጸው ወይም ደግሞ ክሮኖስ ማለት ምን ማለት ነው? ጸሐፊው ምን ይላል? ግሪኮች ጊዜን እንደ ክሮኖስ ሲገልጹ አብዛኛውን ጊዜ የጊዜን መጠን እየገለጹ እንደሆነ ይናገራል። ወይም ክሮኖስ የሚለውን ሀሳብ ቀጥታ ወደ አማርኛ ስተረጉሙት የጊዜ መጠን የሚል ትርጉም አለው። የጊዜ መጠን ማለት ምን ማለት ነው? አንድ ሰው ጊዜን እንደ ክሮኖስ ሲገልጸው ጊዜን በቁጥር እየገለጸው ነው ብላችሁ ልትወስዱ ይችላላችሁ። ለምሳሌ ሀያ ደቂቃ ስል ስለ ክሮኖስ እያወራ ነው፣ ወይም ደግሞ ጊዜን እንደ ክሮኖስ እየገለጽኩ ነው። አንድ ቀን፣ አንድ ዓመት፣ ሁለት ዓመት፣ ሶስት ዓመት፣ ግማሽ ዓመት፣ ምዕት ዓመት፣ እነዚህ ነገሮች ጊዜን እንደ ክሮኖስ እየገለጻቸው ነው። በቁጥር ስትገልጹ ጊዜን እንደ ክሮኖስ እየገለጻችሁ ነው። ጊዜ እንደ ክሮኖስ ስትገልጹ በዋናነት ስለ ሁለት ነገር እያወራችሁ ነው ይላችሁ። ምንድን የመጀመሪያው አንደኛ ጊዜ የሚባለው ነገር ገደብ ያለው ነገር እንደሆነ እየገለጻችሁ ለምሳሌ ሀያ ደቂቃ ካላችሁ ሀያ ደቂቃ ገደብ ያለው ነገር ጊዜ እንደ ክሮኖስ ሲገለጽ ጊዜ ገደብ አለው እያላችሁ፣ እሱ ብቻ ጊዜን እንደ ክሮኖስ ስትገልጹ ጊዜ አላቂ ነው ማለት ነው። በሌላ ቋንቋ በተወሰነ ጊዜ ውስጥ ማድረግ የምትችሉት ነገር በጣም የተገደበ ነገር ነው የሚል ሀሳብ እያወራ ለምሳሌ በሀያ ደቂቃ ውስጥ መስራት የምትችሉ ስራ ውስን ነው። ሰዎች እንግዲህ በአንዴ ብዙ ነገር ላይ ብዙ ነገር ትኩረት ማድረግ ስለማንችል ጊዜውም የተገደበ ስለሆነ በሀያ ደቂቃ ውስጥ መሰራት የሚችለው ነገር አናሳ ነው እያለ ነው። የጊዜ መጠን ሲል የተገደበ ነገር እያለ ነው። እንደውም በሻንጣ ይገልጸዋል። ለምሳሌ ሻንጣ ውስጥ ልብስ፣ ጫማ አስገብታችሁ ሌላ ተጨማሪ ልብስ ማስገባት ከፈለጋችሁ የሆነ ልብስ መውጣት አለበት። እንደዛ ሁሉ በሀያ ደቂቃ ውስጥ መሰራት የሚችለው ስራ በጣም የተገደበ ነው። የምትፈልጉትን ነገር ማድረግ ከፈለጋቸው ነገር አውታቸውን ነገር ነው የምታስገቡትና ጊዜን እንደ ክሮኖስ ሲገልጸው ጸሐፊው የጊዜን መጠን እያወራ ነው። ሁለተኛው ይመጣል። ሁለተኛው ደግሞ ጊዜን እንደ ካይሮስ ይገልጿል። ካይሮስ ማለት ምን ማለት ወይ ደግሞ ጊዜን እንደ ካይሮስ ስንገልጸው ማለት ነው። ጸሐፊው ካይሮስ የሚለውን ሀሳብ ግሪጎች የቀጠሮ ጊዜ ብለው እንደሚገልጹት ይናገራል። ደግሞ ካይሮስ ማለት የቀጠሮ ጊዜ ማለት ነው ይላል። ምን ማለት ነው? ለምሳሌ አንድ ቀን የሚለውን ጊዜን አንድ ቀን ብላችሁ ስትገልጹት አንድ ቀን ክሮኖስ ነው። ጊዜን እንደ ክሮኖስ እየገለጻችሁ ነው። የጊዜ ቀጠሮ ሲመጣ በዛሬ ቀን ውስጥ ከአንድ ሰው ጋር ለመገናኘት የተቀጣጠራችሁባት ያቺ ሰዓት ያቺ ካይሮስ ናት። እናንተ አቅዳችሁ የሆነ ነገር ለመስራት የምትጠቀሟት ጊዜ ካይሮስ ተብላ እንደምትገለጽ መጽሐፉ ይናገራል። አንድ ዓመት ክሮኖስ ነው። ተምራ የሆነ አጭር ስልጠና ለመውሰድ ያቀዳችሁባት ሁለት ወር ካይሮስ ትባላለች። አንድ ዓመት ክሮኖስ ነው። ሁለት ወራ ክሮኖስ ትሆናለች። የሆነ ነገር ለማድረግ ስታቅዱ ያቺ ያቅዳችሁበት ሰዓት ካይሮስ እንደምትባል መጽሐፉ ይናገራል። እና ጸሐፊው ምን ይላል? ክሮኖስ የሚባለው ነገር ለሁሉም ሰው የተሰጠ ነው። ሰው ክሮኖስ አለው፣ እንስሳ ክሮኖስ አለው፣ ፍየል ክሮኖስ አለው፣ እጽዋት ክሮኖስ አለ። ሁሉም ፍጥረት ክሮኖስ አለው። ሰውን ከሌላ ፍጥረት ምንድን ነው የሚለየው ካላችሁ ሰው የተሰጠውን ክሮኖስ በካይሮሶች ከፋፍሎ የመጠቀም አቅም እንዳለው ይናገ የጊዜ አጠቃቀም ጥበብን ማሳደግ የሚለውን ሀሳብ ስናወራ እያወራን ያለነው ስለ ክሮኖስ ሳይሆን እያወራን ያለ ነው ስለ ካይሮስ ነው። ጻፊው ይህን ሀሳብ ካነሳ በኋላ ጊዜና ባህል ወደሚል ሀሳብ ሄዷል። በተለይም ይሄኛው ክፍል የመጽሐፉ ዋና ክፍል ነው ብዬ አስባለሁ። ምክንያቱም አብዛኞቻችን ስለ ጊዜ ያለን አስተሳሰብ የመጣው ወይም ደግሞ ስለ ጊዜ ያለን ምልከታ የመጣው ተወልደን ካደግንበት ባህል ነው። አንዳንድ ቦታ ጋር ስለ ጊዜ ያላቸው አመለካከት በጣም የተለያየ ነው። ሌላ ባህል ደግሞ ሌላ አይነት ምልከታት ያላቸው ጸሐፊው እንደውም ይህን ሀሳብ ለማስረዳት አንድ ምሳሌ ይጠቅሳል። ምን ይላል? አንድ ጊዜ ነው አሉና፣ አንድ አሜሪካዊ ነጋዴ የሜክሲኮ የወደብ ከተማ ዳር አካባቢ ቆሞ አንድ ሜክሲኮዊ አሳ አጥማጅ አለ እና ሜክሲኮዊ አሳ አጥማጅ አሳዎችን አጥምዶ እየወጣበት ያለ ሰዓት ነው ያገኘው። እና አሳ ማጥመድ አቅሙን አድንቆለት ብዙ አሳዎችን ስላጠመደ እንደው ይህን ሁሉ አሳ ለማጥመድ ምን ያህል ጊዜ ይፈጀብ ብሎ ይጠይቋል። ሜክሲኮ እንግዲህ ማያውቀው ሰው ነው የራሱ ሀገር ዜጋ ያልሆነ ሰው ነው። ብዙ ሳይናገር ዝግት እንዳለ ብዙ አይደለም ብሎት መረቡን መሰብሰብ ይጀምራል። አሜሪካዊም አይጥሩ እንግዲህ ታዲያ ገና ነው ጊዜው በአጭር ጊዜ ሁሉ አሳ ማጥመድ ከቻልክ፣ ለምን ሰፋ ያለ ጊዜ ወስደህ በዛ ያለ አሳ አታጠምድም ይለዋል። ሜክሲኮዊው አይሆንም ዝግት እንዳለ ነው ለእኔና ለቤተሰቤ በቂ ነው ብሎ ወደ ስራው ይቀጥላል። አሜሪካዊም ገርሞት እና ታዲያ ከዚህ በኋላ ምን ስታደርግ ነው የምትሉ ይለዋል። ሜክሲካዊውም መመለሱን ገርሞኛል፣ እውነት ለመናገር ምክንያቱም ብዙ መልስ አይደለም የሚሰጠው፣ ቁጥብ እንዳለ ነው። ያው ቤት ገባለው፣ ከባለቤቴ ጋጠር እንቅልፍ ወስዳለሁ። ከዚያ ልጆቼ ከትምህርት ሲመጡ እነሱ እንቀበላሉ። ትንሽ ሰዓቱ መሸት ሲል ከጓደኞቼ ጋር ወጣላለው፣ ሻይ ቡና እንላለን፣ ጊታር ምጫወታለ፣ ይሏል። አሜሪካዊ ፈገግ ብሎ እንግዲያውስ እንደው እኔ ከአሜሪካ ከሃርቫርድ ዩኒቨርሲቲ የተመረበ በቢዝነስ የሙርቅ ነኝ እና እንደ ወንድም አንድ ምክር ቤት የጣለላ አድርግልህ ይሏል። በአጭር ጊዜ ሁሉ ዓሳ ማጥመድ ከቻልክ፣ ትንሽ እየሰፋ ያለ ጊዜ ብትወስድ በዛ ያሉ ዓሳዎችን ማጥመድ ትችላል። እነዚህን ዓሳዎች እየወሰድክ ትሸጣቸውና ትንሽ ተለቅ ያለ ጀልባ ትገዛል። የሚረዱ ልጆች ትጨምርና የዓሳ ስራዎች ሰፋ እያለ ሲመጣ ከፈለክ፣ እዚህ ሜክሲኮ ካልሆነ ደግሞ አሜሪካ መጥተህ ሎስ አንጀለስ ውስጥ ተለቅ ያለ ፋብሪካ ከፍተህ ትልቅ የዓሳ አምራች የዓሳ ደግሞ አከፋፋይ መሆን ትችላለህ ይሏል። ሳውራው ራሱ ቀለል ብሏል። ሜክሲካዊ ገርሞት እስኪ አሁን የምትለኝን ነገር ለማግኘት ምን ያህል ጊዜ ሊፈጅብኝ ይችላል ይሆን? ሜክሲካዊውም ማነው አሜሪካዊውም ከሀያ እስከ ሀያ አምስት ዓመት አካባቢ ሊወስድብህ ይችላል ይሆን። ሜክሲካዊ ፈገግ ብሎ እሺ፣ ከዛስ? ከዚያማ ያው እድል ካንተ ጋር ከሆነች የዓለም የገበያ ማዕከል ወደሆነች ወደ ኒውዮርክ አካባቢ ትመጣና አክሲዮንን ለባህል ሀብቶች ሸጠ በአጭር ጊዜ ሚሊዮነር መሆን ትችላል። ዝግት እንዳለው ሜክሲካዊ ከዛስ ትንሽ አሜሪካዊ የገባው ይመስለኛል ምክንያቱም ሰውየው የሚፈልገውና አሜሪካዊ የሚፈልገው ነገር ተመሳሳይ። ሚሊዮነር ትሆናለ ብሎ ካልነቃ ከፈለክ ከዚያ ድርጅትን ለአንድ ባለሀብት ትሸጠውና ቢሊዮነር ሆነ ከቤተሰብ ከጓደኞች ጋር እንዳሁኑ ሻይ ቡና እየጠጣ ጊታር ትጫወታለ። ይ ሜክሲካዊ ፈገግ ብሎ አሁን ምኖረውን ህይወት ለመድገም ለምን ሀያ እና ሀያ አምስት ዓመት ላቃጥል ብሎት ሄደ ይባላል። ጸፊ ወይን ሀሳብ የሚያነሳው ሁለቱም ሰዎች ተወልደው ካደጉበት ባህል አንፃር ስለ ጊዜ ያላቸው አመለካከት ልክ እንደሆነ ይናገራል። አንዱን ሰው ልክና አንዱን ሰው ልክ አይደለም ልትሉት አትችሉም። ምክንያቱም ሁለቱም ሰዎች ስላመኑበት ነገር ትክክለኛ ማረጋገጫ አላቸው። ለምሳሌ አሁን ይሄ ኦልድ ስኩል ሰውት ይባላል ወይ ደግሞ የቀድሞ አሳሰብ ይባላል። ባለ ነገር ሰው ተረጋግቶ ራሱ የራሱ ምግብ እያመረተ የሆነች ነገር እየነገደ በቃ ባለ ነገር ረጋ ብሎ ሚኖር ባህል አለ። እንደዚህ አይነት ቦታዎች ያጋጥማችሁ ከሆነ አላውቅም፣ መንቀልቀል የለም በቃ ሰው ተረጋግቶ ይኖራል። ጥሩ ማህበራዊ ህይወት አለው፣ የሰከነ ባህል አለ። በአንድ በኩል ደግሞ ስትሄዱ ይሄ የዌስተርን ካልቸር ወይም ደግሞ ይሄ የምዕራብ ዓለም ሰዎች ያሳሰባል። እነሱ ደግሞ የካፒታሊዝምን ስርዓት በደንብ የያዙ ናቸው። በቃ እዚህ ሄዳሉ እዛ ሄዳሉ፣ መንቀልቀል ነው ትልቁ ሀሳባቸው። እኔ ያየሁትን ችግር ልጆቼ ማየት የለባቸውም፣ በሀብት መገንባት አለብኝ ለልጆች መልካም ነገር ገንብቼ ማለፍ ፈልጋለሁ፣ ተቋም በቃ እሳቢያቸው እንደዚህ። ጸሐፊው ብዙዎቻችን ስለ ጊዜ ያለን አመለካከት እንዲህ ነው። ተወልዳችሁ ካደጋችሁበት ባህል አንፃር አሁን ምንድን ነው የምታስቡት? አሁን ምን እያደረጋችሁ ነው? ከትንሽ ጊዜ በኋላ ምን ማድረግ ትፈልጋላችሁ ብለን ብንጠይቃችሁ፣ ሁላችንም ስለ ጊዜ ያለን ሀሳብ የተለያየ ስለሆነ ድርጊታችንም በዛው ልክ የተለያየ ነው። ግን ይላል ጸሐፊው ሁላችንም አንድ ሊያስማማን የሚችል አንድ ነገር አለ። ምንድነው? እሱም የሰው ልጆች በባህሪያችን ወይም ደግሞ በተፈጥሯችን የሆነ ነገር ሰርቶ የማለፍ ፍላጎት አለን። ሁላችንም በተለይ ሞትን ስናስብ ዙሪያችን ላሉ ሰዎች የሆነ ነገር አድርገን ማለፍ እንፈልጋለን። ውስጣችን ያለውን ነገር አውተን መውጣት እንፈልጋለን። ቢያንስ አይምሯችንና ምንሰራው ነገር ተመሳሳይ መሆን እንዳለበት መጽሐፉ ይናገራል። ውስጣችሁ ያለውን አቅም አውታችሁ ባላችሁ ነገር ሰዎችን አገልግላችሁ ማለፍ፣ ይሄ የሁሉም ሰው ፍላጎት ነው። ይህን ለማሳካት ይላል ጸሐፊው ቢያንስ ትንሽ ችኛው ሀሳብ ጋር ለመስማማት ጊዜ የሚባለውን ነገር በሚገባ መጠቀም የሚባለውን ነገር ማወቅ መቻል አለብን። ክህሎት ነው በጊዜ ሂደት የምናሳድገው በጊዜ ሂደት ከፍ እያደረግነው ነው የምንመጣው ነገር ያለን አቅም ሙሉ በሙሉ ለመጠቀም እንግዲህ በሰፊ ገጿ ሁሉም የባከነ ህይወት ላለመምራት እዚህም እዛም፣ እዚህም እዛም ሄዶ እንደዚ ነገር አጋጥሟችሁ ከሆነ አላቅም አንዳንድ ጊዜ ብዙ ነገሮችን ተረጋግጡና ከምንም እንዳልሆናችሁ ይሰማችሁ ውስጣችሁ ባዶነት የሚሰማችሁ ይሄ ማለት እንዴት ነው እንደመጣ እየኖራችሁ ስለሆነ ጊዜን ብቻ አይደለም፣ አላማችሁን መለየት ስላልቻላችሁ። ጸሐፊ ምን ይላል አንዳንዴ መዘዘኛም ህይወት ትመራላችሁ የሚል ሐሳብ ያል ሰው ጊዜውን በሚገባ ልጠቀም ሲል ለራሱ ብቻ አይደለም፣ ለቤተሰቡ መዘዛ ይመጣል፣ ለጓደኞቹ መዘዛ ይመጣል። እና አካላችሁ ጊዜ የጊዜ አጠቃቀም ክህሎታችንን ማሳደግ አለብን። እና ይህን ለማሳደግ ምን እናደርግ ወሳኝ የምላችሁን ሁለት ነጥብ ላንሳላችሁ። መጽሐፉ ሰፊ ነው፣ ግን ሁለቱን አይችል ጨርስ የመጀመሪያው አንድ ሰው ጊዜውን በሚገባ መምራት ከፈለገ ዋነኛ የመጀመሪያ የሚያስፈልገው ነገር ግቡን ለይቶ ማወቅ። ግቡን ለይቶ የሚያቅሰውና ግቡን ለይቶ የማያቅሰው ከንግግሩ በቀላሉ ማወቅ እንደምትችሉ ታውቃላችሁ። ግብ የሌለው ሰው ያስታውቅ። ጸሐፊ አንድ ሰው ግብ እንዳለ ማወቅ ከፈለጋችሁ በእነዚህ ነገሮች መለየት ትችላላችሁ፣ ወይ ደግሞ እንደ መለያም ናቸው። ግብም ደግሞ መጽሐፍ ከፈለጋችሁ እነዚህ ላይ ተመስርታችሁ መጽሐፍ እንደምትችሉ መጽሐፉ ይናገር። እንዴት ነው ግብ የሚጻፈው ካላችሁ ግባችሁ ስማርት አርጋችሁ ጻፉት የሚል ሀሳብ ያወራል። የተለያዩ የማኔጅመንት የሊደርሽፕ መጽሐፎች የምታቁ ያነበባችሁ ዲዛይን ስልጠና የወሰዳችሁ ሰዎች አሁን ስለማውራው ነገር ይገባችኋል ብዬ አስባለሁ። ግብን ስትጽፉ ሁልጊዜ ግባችሁን ስማርት አርጋችሁ ጻፉ። ስማርት የሚለው ቃል አብሬቬሽን ነው፣ የሚተነተን ቃል ነው። ኤስ ኤም ኤ አር ቲ ጻፍ ይበትኗል። የመጀመሪያው ኤስ ነው። ኤስ ማለት ስፔሲፊክ ነው። አንድ ሰው ግብ እንዳለው የምታውቁት መጀመሪያ ስፔሲፊክ የሆነ ነገር አለው ወይ ማለት ነው። ሀገሬ ላይ የሆነ ነገር ሰርቼ ማለት ፈልጋለሁ፣ ግብ አይደለም። አጥብቡት። አንዳንድ ሶፍትዌር ኢንጂነሮች አሉ፣ በሶፍትዌር ሀገሬን የሆነ ቦታ ማድረስ ፈልጋለሁ ስፔሲፊክ አረጋችሁት የሚባል ያኔም ምን ዘርፍ ላይ ነው የምትሰሩት፣ ግልጽ አርጉት፣ ስፔሲፊክ አርጉት። ሁለተኛ፣ ኤም ሜዥረብል አርጉት። እማትመዝኑትን ነገር ልታሳድጉት አትችሉም፣ ልትለውጡት አትችሉም። እሱ ብቻ አይደለም፣ አንድ ስቴፕን ከፍ ልታደረጉት አትችሉም። ሜዥረብል መሆን አለበት። ግባችሁ ጋር እየሄዳችሁ ነው እየሄዳችሁ አይደለም የሚለውን ነገር መመዘን በሚችል መንገድ መጻፍ አለበት። ኤም ከዛ በኋላ ይመጣል። ኤ አቴይነብል መሆን አለበት። ሶሻል ሚዲያ ላሆነ ጊዜ በጣም የሚተላለፍ አንድ ፎቶ ነበር፣ አይታችሁት ከሆነ አላውቅም። አንድ ሰው ነው እና በጣም ትልቅ ግብ አለው። በጣም ትልቅ መሰላል ዘርግቷል፣ ግን የመጀመሪያው መሰላል ሩቅነት ለመነሳት ይከብዳል። አቴይነብል ማለት እሱ ነው። አንዳንድ ጊዜ ግቦችን ስናወጣ ከአቅማችን በላይ እንለጥጣቸውና ለመጀመር ይከብደናል። ጸፊው አቴነብል የሆነ ግብ አውጡ ሲል አውት ልግብ ያስፈልጋል፣ ግን ወደዛ ግብ ደግሞ የሚወስዱ ትናንሽ ግቦች ያስፈልጋሉ። ሊደረስባቸው የሚችሉ አስምሩልኝ እዚህ ጋር ሊደረስባቸው የሚችሉ ግን ደግሞ ትንሽ የሚያለፏችሁ ትንሽ ቻሌንጅ የሚያደርጓችሁ። አንድን ግን በጣም ቀላል ካደረጋችሁ ይደክማቸዋል። የሆነ ተነስቶ እንኳን ለመስራት አቅም አይሰጣችሁ። አንድን ግን በጣም ከባድ ካደረጋችሁት እንደማትሰሩት ስለምታውቁ ያደክማቸዋል። መሀከል አርጉት። ልደርሱበት የምትችሉ ግን ደግሞ ሊያለፋቸው የሚችል እንደሆነ እርግጠኛ ከሆናችሁ ያ አቴነብል። ከዛ ይቀጥላል ሬሌቨንት መሆኑን እርግጠኛ ነው። ሬሌቨንት ማለት የተለያየ ቦታ ላይ ግብ አለና፣ የቤተሰብ ግባል፣ የስራ ግባል፣ እነዚህ ግቦች እርስ በርስ የሚቃረን እንዳይሆኑ ተጠንቀቁ የሚል ሀሳብ ያወራል። የሃይማኖት ግብ ያለው ሰው አለ። የምትሰሩት ስራ ከምታምኑት ነገር ጋር እንዴት ነው ይጣጣማል? አይጣጣምም? ሬሌቨንት ነው አይደለም? ያዙት። የሕይወት ትልቅ ግብ የምትሉት ነገር አለ። እሱ ግብና የስራችሁ ግብ አንድ ላይ ነው። የቤተሰብ ግብ አንድ ላይ ነው። አንድ ላይ መናበብ አለመናበቡን እርግጠኛውን። የመጨረሻ ታይም ባውንድ ስጡት። የጊዜ ገደብ ስጡት። አንድ ግብ ግብ ነው የምንለው በአንድ አረፍተ ነገር ሊገለጽ ሲችል፣ እዚህ ጋር አስምሩት። ተቋሞች ጋር ሄዳችሁ ከሆነ አይታችሁ ከሆነ ሚሽን ቪዥን ቫሉ አለ አይደል? ብዙ ጊዜ ተቋሞች ጋር ስትሄዱ በባነር ይለጠፋል ወይ ደግሞ በተለያዩ መንገድ ያስቀምጡት፣ አላማችን፣ እሴታችን፣ ከዛ ደግሞ ሚሽናችን ብሎ የሚያስቀምጡት ነገር አለ። አላማችን በ2025 በምስራቅ አፍሪካ ትልቁን እንትን ተቋም መገንባት ነው ይላሉ። ይሄ ግብ ነው። አንድ ሰው እንደዚህ አይነት የተጻፈ ግብ ከሌለው በሞቶ ነው በስሜት ነው እየተመራ ያለው እንጂ በግብ እየተመራ እንዳለ መጽሐፉ ይናገራል። ግባችሁን ግልጽ አርጋችሁ ጻፉ፣ አንደኛው። ሁለተኛው ጊዜያችሁን በሚገባ መጠቀም ከፈለጋችሁ ይላል ጻፊው፣ ስክሪኑ ላይ በምታዩት መንገድ ጊዜያችሁንና ስራችሁን መድ ይህን ሀሳብ ጸሐፊው ስቲቨን ኮቪ የሚባለውን ከዚህ በፊት መጽሐፉን ሰምታችሁ ከሆነ አላቅም፣ እኔ ራሴ ዳስ አድርጌዋለሁ በሰቨን ሃቢቶፍ ሃይል ኢፌክቲቭ ፒፕል ላይ ያለውን ሀሳብ ያውራል። እዛ መጽሐፍ ላይ አላነሳሁትም። እንደዚህ አይነት መጽሐፎች ሲመጡ እዛ መጽሐፍ ላይ ያሉትንም አንዳንድ ሀሳቦች አነሰዋል። ሰጠረጁ ላይ እያያችሁት ከሆነ ወይ ደግሞ ሳጥኖቹ ላይ እያያችሁት ከሆነ አራት ቃሎች አሉ። የመጀመሪያው ኢምፖርታንት የሚለው ወይ ደግሞ ጠቃሚ፣ ሁለተኛው ነን ኢምፖርታንት ነው። ከስር ደግሞ ስታዩ አርጀንት ነው። ከዛ ደግሞ ኖት አርጀንት የሚል ነገር ታያላችሁ። እና ሳጥኖቹን በአራት ኳድራንት ከፋፍላችሁ የመጀመሪያውን አይታችሁ ከሆነ ምን ይላል? አርጀንት አንድ ኢምፖርታንት ብለው የሚያስቀምጠው ኳድራንት አለ አንድ ስራ በጣም እርጀንት ከሆነ ወይ ደግሞ በጣም የሚያስቸኩል ከሆነና በጣም አስፈላጊ ከሆነ ጊዜያችሁን በሚገባ መጠቀም ከፈለጋችሁ ያንን ስራ አሁን አድርጉት፣ ቶሎ ግደሉት። አንድ ስራ ኢምፖርታንትና እርጀንት ከሆነ ቶሎ መገደል ያለበት ስራ ነው፣ ጊዜ ፋታ መሰጠት የሌለበት ትልቅ ስራ ነው። የመጀመሪያው እርጀንትና ኢምፖርታንት ከሆነ የመጀመሪያው ኳድራንት ነው፣ ቶሎ አድርጉት። ሁለተኛው ኢምፖርታንት ነው ግን ደግሞ እርጀንት አይደለም፣ ጠቃሚ ነው ግን ደግሞ አስቸኳይ አይደለም። ይሄንን ስራ ይላል ጻፊው አቅዳችሁ ጊዜ ስጡ ቀስ እያላችሁ በየቀኑ በየቀኑ የሆነ ያህል ፕሮግረስ የሆነ ያህል ለውጥ እያመጣችሁ የመጨረሻው ቀን ላይ ትክክለኛውን ግምቱት። በነገራችን ላይ አንድ ሰው ጊዜው እንደተጠቀመ የምታውቁት እያንዳንዱን የሚሰራቸውን ነገሮች እዚህ ኳድራንት ላይ ሲያስገባ ነው። ኢምፖርታንት ግን ኖት አርጀንት፣ ጠቃሚ ግን የማያስቸኩል ነገሮች ሲገባ የመጀመሪያ ኳድራንት እንዴት ነው? የትንፍጭ ዱኬቱን አምጭ፣ ጊዜ ደርሶበታል፣ መስራት ያለበት ነገር ያስቸኩላል፣ ቶሎ እዚህ ይዛዛዛ ይላል ሊሰራው ይችላል፣ ግን በጥራት አይሰራም። ሁለተኛው ኳድራንት በጊዜ እንድትሰሩ ይረዳቸዋል። ሶስተኛው ኳድራንት ላይ ትመጣላችሁ። ሶስተኛው ኳድራንት ደግሞ ኖት ኢምፖርታንት በት አርጀንት የሆነ ስራ አይጠቅምም፣ ያናይል ብዙ የሚጠቅም ስራ አይደለም፣ ግን ደግሞ አስቸኳይም። ለዚህ ምሳሌ ለምሳሌ አንድ የቅርብ ጓደኛችሁ ለእናንተ ብዙም ጠቃሚ አይደለም፣ እንደ እስኪ ይቺን ነገር አርግልኝ አሁን እፈልጋለሁ ብሎ ካስጨነቃችሁ፣ ያዚህ ስራ ውስጥ የሚመደብ ስራ ያናይል። ኢምፖርታንት አይደለም፣ ግን ደግሞ አርጀንት ነው። እንደዚህ አይነት ስራዎችን ጸሐፊ ሁለት ነገር አርጉ ይላቸዋል። አንደኛ ለሰው ስጡ ወይ ደግሞ ደልጌት አርጉ ካልሆነ ግን በትርፍ ጊዜያችሁ ስሩ። ይሄ እንደ ኢምፖርታንት ስራ ትልቅ ቦታ ሊወስድ የሚገባ ስራ አይደለም። ዋና የሆኑትን ስራዎች አስቀድማችሁ፣ እንደዚህ አይነት ስራዎችን በትርፍ ጊዜያችሁ ስሯችሁ። የመጨረሻው ኖት ኢምፖርታንት አይጠቅምም፣ ኖት እርጀንት አስቸኳይም አይደለም። እነዚህ ነገሮች ሳፊ በአንድ እነዚህ ጊዜ ገዳዮች ናቸው የማይጠቅሙ ናቸው። እርጀንሲ የላቸውም አያስቸኩልም። እንደነዚህ አይነት ስራዎች ጊዜያችሁን የሚያጠፍ ወይም ጊዜያችሁን የሚገሉባቸው ስራዎች ናቸው። እና የጊዜ አጠቃቀም ክሎታችን ለማሳደግ ምናደርግ ግባችንን ላይ ሶች አለ ሁለተኛው ኳድራንት ላይ ነው። ነገሮችን በማቀድ እንንቀሳቀስ። አንድ ስራ በጣም እርጀንት ሳይሆን ወይ ባለቀ ስራ ተፍጨርጭረን ከመስራታችን በፊት ነገሮችን እያቀድን በጊዜ ቅደም ተከተለ እንድንሰራ መጽሐፉ ይናገራል። በጣም ብዙ ምዕራፎች በጣም ብዙ ሀሳቦችን የሚያነሳውን ሀስ መጽሐፍ እኔ በተቻለኝ መጠን እንዲያጥብቤ አስቀምጨዋለሁ። መጽሐፉ እንዴት አያችሁት? ስለ መጽሐፉ ያላችሁን አስተያየት በተለያዩ የሶሻል ሚዲያ አማራጮች እየገባችሁ አስተያየት እንድትጽፉልኝ እጠይቃለሁ። ዛሬም እንደተለመደው እንዲህ ባለመልኩ እናንተ ጋር አስ ያመጣችኝ እስኩ ዲዛይን ናት። እስኩ ዲዛይን ለተለያዩ የሰርግ ፕሮግራሞች፣ የልደት ፕሮግራሞች እንዲሁም ለየትኛውም አይነት ባህላዊ ልብሶችን ከፈለጋችሁ ለየትኛውም አይነት ፕሮግራም ባህላዊ ልብሶችን ከፈለጋችሁ እንደዚህ አይነት ቆንጆ የሆኑ ልብሶች ለወንዶችም ለሴቶችም አዘጋጅተው እናንተን ይጠብቃሉ። ልታገኛቸው ከፈለጋችሁ በማስቀመጥላችሁ አድራሻ ደውላችሁ ልታገኛቸው ስላላችሁ። እኔ ግን እዚህ ጋር ጨረስኩ። ቀጣይ ሳምንት በአዲስ መጽሐፍ እንገናኛለን። እስከዛ ድረስ መልካም ሳምንት መልካም ጊዜ ሁንላችሁ። ባይ